ወደ አንድ ሺህ ዓመት አንድ ሺህ ዓመት ወደኋላ የሚመልስ ስርዓት ነው ሲሰራ የነበረው ዋቄፈታ ታውቃላችሁ። ሺህ ዓመት ወደኋላ ህዝብን ህዝቡን መመለስ ወደ ድንቁርና ወደ ጨለማ ህይወት። ግልጽ ነው የምንናገረው፣ የሃይማኖት አባት ስለሆንኩ ወደ ጨለማ ህይወት ወደ ወደ ኋላ። ሽፋኑ ባህል ነው፣ ሽፋኑ ባህል ነው፣ ወደ ውስጥ ጣዖት ነው። ያሳዝናል። ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ የኦሪቱ ስርዓት ነው ይመስላል ግባሾ ወደፍና ሰሪ ከኩሞፋ ክስተሰቱር አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ህይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የእሱን አሰራር የእሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ ነው። ሀገራችን ላይ እየተሰራ ያሉ ያሳዘናል። የኦሮሞ ህዝብ እንደ ቤተ ሙከራን ማን ነው ይሄን እውነት የምናገር? ማን ነው ይሄን ይሄን እውነት የሚገልጥ ማን አለ? ጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልድ ግን እያለቀ ብዙ ምስጢር አለ በኢሬቻስ የሚደረገው ቅድም ብያቸው፣ ሽፋኑ ባህል ነው። አዎ ክርስቲያን ሆነው ክርስቲያን ነን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። ይሙማቸው ለምን ጭንቅላታቸው የፈነዳም የራሳቸው ጉዳይ። እውነት ነው የምንናገረው። ወደንም ጠላንም ያለ ክርስቶስ የዘላለም ህይወት የለም። የዘላለም ህይወት የሚሰጥ እሱ ነው። በአርባ ቀን በሰማኒያ ቀን ያገኘንን ልጅነት በዚህ በጣዖት አሰራር ግን እያጣ ያለ ከኛው ከኛው ከኛው ከኛው መስቀል ይዘው ካህን ተብለው ለዛ ግን በርቱ የሚሉ አሉ። ወደ ዝርዝሩ አልገባም። እኔ ብቻዬን ምን ብለውት ማምጣታችንም፣ እናንተን ግን ይዤ ብዙ መስራት እችላለሁ። የእስልምና እምነት ተከታይ በኢሬቻ በዓል ላይ እንዳይገኝ ዑላማዎች በአቋም መግለጫ እንዲያሳውቁ በአሜሪካ ፖርትላንድ ኦሪገን በተደረገ ውይይት የተገኙ የእምነቱ አስተማሪ ጥሪ አስተላልፉም። የእምነቱ አስተማሪ እሬቻ በእስልምና እምነት የማይደገፍ በመሆኑም የእምነቱ ተከታዮች በበዓሉ እንዳይገኙ ጥሪ አቅርበዋል። ዋየ እሬቻ ከአዝዴ ሙኸነረት ዳአምሰይሳኒ ዳምኑ ዝግጅቱን ለመታደም የምትሄዱ ወገኖች ነቢያችን እስልምና መልካምነት ነው፣ ከሰላም ጋር መኖር ነው ብሎናል። ህዝባችንን በልጓም አስረው ወደ ገሃነም ሲጎትቱት ዝም ብለን አንመለከትም። ይህንን ቁጭ ብላችሁ መመልከት የለባችሁ፣ አራም ነው ኦብለየን ከኛ ኡመተ ኸኘ ገርቴ ልጓ መትኻየኒ ወይተይ ቢደ ጃሃነም እትያርኪሰን ቴኘ ትላልዱባ ዱዓቱን ኢላ አብዋብ ጃሃነም ኡመት hawaasa keenya gartee duubaa gara jahannam oofaa jiru taayisanii ilaaluun qabdan. በሀገር ቤት ያሉ የእስልምና እምነት አስተማሪዎችና የበላይ ጠባቂዎች ይህንን ጉዳይ እንዲያወግዙም በአጽንኦ ጠይቀዋል። ያ አልእስላም ያ ወረ ገርቴ ብየጅርተን ዑለማይን በአገራችን የምትገኙ የእስልምና ዑለማዎች ስለ ዝምታችሁ ፈጣሪ ይፈርዳችኋል። አዋጅ አውጃችሁ በአቋም መግለጫ ልታወግዙ ይገባል። በፈጣሪ የሚያምን በፍርድ ቀን የሚያምን በኢሬቻ በዓል እንዳይገኝ አስተምሩ። ኢጀኖ ባሳ አከ ነምኒ ረቢ ቲ አመነ ነምኒ ጉያ አኪረት ቲ አመነ ተኮ ቢከገርቴ አዕያደ ኡመተ ካፊራ ዳበቱን ኢረቲ ሓራም ታቴ ዱባ የፈጣሪን ውለታ ዘንግተን ማሳዘን ከጀመርን ወደ መከራው ዘመን መመለሳችን አይቀርም ያሉት የእምነቱ አስተማሪም በአዲስ አበባ የምትሰበሰቡት ለአማራ ህዝብ አያልነታችንን እናሳየዋለን ብላችሁ ነው፣ ይህም ተገቢ አይደለም ሲሉ ገልጸዋል። ሰበባ ገርቴ ኡመት ኦሮሞ ወሊፍዱዳን ጉርሜ ኡመት አማራ ጉርመ ገርሲፍ ነው እንጂ ፈኖ አንጎ ገርሲ አንጎ ረቢን ኑኸኔ ረቢ ኑራፍረቱ ማሊ አማሪ ኑራንፍረቱ በስመ ኢሬቻ የኦሮሞን ህዝብ ለመሰብሰብ ነው አላማቸው። ተሰባስበን ብዙነታችንና ሀያልነታችን ለአማራ ህዝብ እናሳያለን ብሎ ማለትን ምን አመጣው? አሁን ያገኘነው ድል የሚነጥቀን በትክክል ካልተጠቀምንበትና ካልመራነው ፈጣሪ ነው። ለውጡን እገል ያመጣው እገል ያመጣው አትባባሉ፣ ፈጣሪ ነው ያመጣው። ካልተጠቀምንበትም ፈጣሪ እንደሰጠን መውሰድ እንችልበታል። አንድ እግራችሁን እስልምና ውስጥ አንድ ግራችሁን ሌላኛው ቦታ አትርገጡ። ሱብሓና ወተዓላ ሲራ ፉረታ ቤኻ እስላሙማ ሚለት እኮ እንዳበተኒ ሚለት እኮ ለንዳበትና የእምነቱ አስተምሮት ይህ አለመሆኑን በአጽንኦት የገለጹት የእምነቱ አስተማሪም የእስልምና እምነት ተከታይ ሁሉ እሬቻንና በእሬቻ ስም በመሰባሰብ የሚደረግ ጉዳይን እንዲቃወም ጥሪ አቅርበዋል። እኔ ቶሎሳ ጉዲና አባላለሁ። የተወለድኩት በወለጋ ክፍለ አገር በግንቢ አውራጃ በደንግሮዲሲ በሚባል ሲሆን ያደግኩት ባቦ ጮንጌ አካባቢ የተማርኩት በቦጅ ድርመጂ አንደኛ ደረጃ ትምህርት ቤት ነው። በብዙ አሳዛኝ ሁኔታ ቤተሰቦቼ ተሰደው ወደ ባቦ ከመምጣታችን በፊት እኔ በተወለድኩበት ገጠር እሬቻና አከባበሩ በጣም የገነነ ነበር። የአካባቢው ሰዎች ከቅርብም ከሩቅም ለጋ ቅጠልና የሚሰዋ እንስሳ ይዘው በህብረተሰቡ ዘንድ በታወቀ ቃልቻ እየተመሩ በቅርባችን ባለው አንድ ጉብታ ላይ ተሰብስበው በሬውን እየሰዉ ደሙን እየረጩ ተንበርክከው ሲሰግዱ እንደ ትላንትና ትዝ ይለኛል። ቅቤ የተቀቡ ጨሌ በጮጮ ይዘው አንጋፋ ሴቶች በልዩ ዝግጅት ይመጡ ነበር። በዛ ቦታ ይደረግ የነበረው በዛን ጊዜ ብዙ ባይገባኝም፣ ደማቅ ልብስ ለብሰው ቅቤ ተቀብተው በመጡት ሴቶች ላይ ይወርዳል ተብሎ የሚጠበቅ አጋንንታዊ መንፈስ ነበር። መንፈሱ ግን በግልጽ የሚወርደው በሁሉም ላይ ሳይሆን በጥቂቶቹ ላይ ነው። ይህ የሚደፋና የሚያቀባጥር መንፈስ የሚወርድባቸው ሴቶች የአጋንንቱ መንፈስ እንደመጣ እንደመረጣቸው ተቆጥሮ እንደ እድለኞች ይታዩ ነበር። መንፈሱ ሲመጣና በሰዎች ላይ ሲወርድ ህዝቡ ይሰግዱለት ነበር። ከዛ በኋላ የቀኑ ወይንም የበዓሉ ወሬ የሚሆነው ስለ ቃልቻውና የአጋንንቱ መንፈስ ስለ ወረደባቸው ሴቶች ይሆናል። ቃልቻው የሚያስተላልፈው መልእክት ሁሉ ባይገባኝም በዛ ወቅት የምንለመነው መንፈስ ካለፉት አባቶች ጋር ግንኙነት አለው ስለሚባል የነሱ ኤከራ ወይም የሞቱ ሰዎች መንፈስ ተጠርቶ ለህብረተሰቡ ደህንነት ያመጣል ይታረቃችኋል ተብሎ ስለምታመን ጽኑ ልመና ወደ እርሱ ይደረግ ነበር። ነገር ግን እኔ እስከማውቆ ድረስ የእሬቻ ስርዓትና አከባበር አልፎ መንፈሱ በሰዎች ላይ የሚያስከትሎ መከራና ስቃይ በቋንቋ ማስቀመጥ የምሞከር አይደለም። ለዚህ የኔ ቤተሰብ ህያው ምስክር ነው። ለቤተሰቦቼ በተለይ በእናቴ ላይ ከመናፍስት ዓለም የሚመጣባት ኃይለኛ ጥቃት ነበር። ከበዓሉ በኋላ ማታ ወደ ቤት ስንመለስ እናቴ እጅግ በሚያስጨንቅ መንፈስ ተይዛ ስለሆነ የምትመለሰው በቤታችን ጤና ሆነ ወይም ሰላም አልነበረም። ሴጣን እያፏጨ መጥቶ እናቴን ስደፋት እኔ በጆሮዬ ሰምቼ ያለው በአይንም በአይኔም አይቻለ። እንዲሁም በአባቴና በእናቴ መካከል ፍጹም ሰላም አይልነበረም ይህ በእናቴ ብቻ ሳይሆን በዛ ለአምልኮ በተገኙ ሴቶች ሁሉ በየቤታቸው የሚያልፉበት የጓዳ ስቃይና ሰቆቃ እንደነበር እንሰማ ነበረ። መንፈሱ የሚሰራው በህብረተሰብ መካከል ሰላም እንዳይኖር ጭቅጭቅና አምባጓሮ በማስነሳት ነው። ስለሆነም በህብረተሰቡ መካከል ልባዊ መያያዝ አልነበረም። ይህን ሁሉ እያየሁ አድጌ አሁን የሬቻ በዓል የሰላም በዓል ተብሎ ለህዝብ መቅረቡ ከእውነት የራቄ በመሆኑ እጅግ አዝናለሁ። በዛን ጊዜ በህብረተሰባችን መካከል በእሬቻ አከባበር ልክትን የሚያስተላልፈው ቃልቻ ሁሉን ያውቃል ተብሎ ስለሚታሰብ ትልቅ ስልጣን ነበረው። ስለሆነም በአካባቢው ለሚወለዱት ህጻናት ስም ያወጣላቸው ዘንድ ወደ እርሱ ይወሰዳሉ። ስም ካወጣላቸው በኋላ የወደፊት እድላቸውን ምን እንደሚሆን በጥንቁላ ይነግራቸው ነበር። ከወላጆቼ የተወለዱት የመጀመሪያዎቹ ሶስቱ ህፃናት ሲወለዱ ወደ ቃልቻው ቤት ተወስደው ስም ከወጣላቸውና በኑሯቸው ምን እንደምገጥማቸው ከጠረቆሌላቸው በኋላ ህፃናቱ ልክ ከቃልቻው ቤት ሲወጡ ወደ ቤት ሳይደርሱ በቅጽበት በመንገድ ላይ እያሉ እያንዳንዳቸው እንደሞቱ ወላጆቼ በእንባና በመራራ ሀዘን ውስጥ ሆነው ሲያወሩ እሰማ ነበር። ወላጆቼ ሶስቱ ልጆቻቸውን በቃልቻ ካጡ በኋላ አባቴ ጌታ ይባርከውና ከእንግዲህ ወዲያ ልጆቼ ከሞቱም በቤት ይሙቱ እንጂ እኔ ወደ ቃልቻ ቤት አልወስዳቸውም ብሎ ስለወሰነ ከታላቋ እህቴ ጀምሮ የተወለድነው ቃልቻው ቤት ስላልተወሰን በሕፃንነት ከመቀጨት ተርፈናል። እውነተኛ ሰላምና እረፍት በቤታችን የሆነው ጌታ ኢየሱስ ክርስቶስን ካገኘ በኋላ ነው። እናቴ እና ትንሹ ወንድም እኔን ተከትሎ ጌታን ተቀበሉ። ከዚህም የተነሳ እናቴ ከታሰረችበት አጋንንታዊ አሰራር ጌታ ነፃ አውጥቷት በቤታችን ትልቅ እረፍትና ሰላም ሆነ። ለናትም ከዛ በኋላ ለነበራት ሰላሳ አንድ ዓመታት ተለማምዳው በማታውቆ ሰላም ሰላምና እረፍት ጤና እና ኑሮ ከኖረች በኋላ በመጨረሻ ወደ ጌታዋ ተሰበሰበች። ይህም በጌታ ቤት አገልጋይ ሆኜ እስከ ዛሬ የአምላኬን ድንቅ ስራ አወራል። ክብር ለዘለዓለም እስከ ዘለዓለም ለጌታ ይሁን እና የባህል እምነቶቻችን መነሻ ሰጥተውናል፣ እና በኋላ የተጨመረውን እንዳንድ ተጨማሪ ንቁጠር ማለት በጣም አደገኛ ያካሄድ እኔ ይገርምሃል። አንድ ጊዜ ወደ እስያ ሄድኩኝ። እስያ ሄድኩና ሲንጋፖር አካባቢ ነው። አንድ አንድ ሰው ከሂንዱ እምነት የመጣ ሰው መሰለኝ ከቡዳ ወይም ከሂንዱ ከሂንዱ ይመስለኝ ስለ ሂንዱይዝም ያስተምራል እና ስመዋለሁ እና አንድ በጣም የሚያስቅ ነገር ተናገረ። ሂንዱዎችን ስለ ክርስቶስ ብትሰብኩላቸው አይቃወሟችሁም አለ። እንዴት አልኩ፣ ለራሴ ገርሞኛል። ለምን ብዙ እምነቶች ይቃወማሉ፣ አይቃወሟችሁም። ሂንዱዎች ክርስቶስን እመን ብትለው አይቃወምም። ለምን የማይቃወምበት ምክንያት፣ አምላክ አንድ ነው ብሎ አያምንም። ወደ ሦስት መቶ ምናምን የሚደርሱ አማልክት አሏቸው ለየልዩ ልዩ ጉዳይ የሚፈልጓቸው አማልክት ክርስቶስ ተቀበስትሎ ሦስት መቶ አንደኛው ያደርግና ያስገባዋል። ምንም አይደለም። ጥሩ ነው ካልከኝ አመጣዋለሁ። ታዲያ ይሄ ሰው ዳነ? ይሄ ሰው ገባው ወንጌል? ቅድም አንተ አግላይ ያልከው ነገር ሊመጣ ነው። ኢየሱስ ክርስቶስ እኔን ነው የምታምነው፣ አለዚያ የለህም ነው ብሎ የሚለው እኔን ከንትን ጋር ደምረህ አይልም፣ በንትን ላይ ደርበህ አይልም። ይህች አዲስነት አለች። እና ስለዚህ እኔ እሱ ፈተና ውስጥ ነው የገባን አሁን ሳየው። እና በክርስቶስ የሚያምኑም እንኳ ሰዎች ከባህል የሚመጣውን ነገር ደርበው ሲይዙ አያለሁ፣ ወይም ክርስትናቸውን በባህሉ መሰረት ላይ ይደርቡታል። ተደራቢ ነው ብዬ ያላምንም፣ ለዋጭ ነው ብዬ ነው ማምነው፣ ወንጌል እንደሱ ስለሚል ደሞ የሚገርምህ ግጭት ሊፈጠር ይችላል ብለን ነው አንዳንዴ የምንፈራው። መጽሐፉ በጣም ግልጥ ያደርግልናል ግጭት እንደነበረ። ለምሳሌ ምሳሌ ልጥቀስ ና ከዛ በኋላ ቅርታ ልጠይቅ ይፈቅዳል። ለምሳሌ ውላ አሁን ዳንኤልና ጓደኞቹ ብሉይ ኪዳን ውስጥ ትንቢተ ዳንኤል ውስጥ አየዋለ። እነሱ በያህዌ አምላክ የሚያምኑ ነበሩ ያህዌ በሚባለው የእስራኤል አምላክ የሚያምኑ ነበሩ ገና ወጣቶች ነበሩ የተማሩት ግን ተግዘው የሄዱበት ባቢሎን ውስጥ ነው ባቢሎን የራሱ ባህል የራሱ እምነት አለው የራሱ አስማተኞች አሉት እና አንድ ቃል አለ እዚያ በንጉሱ መብልና መጠጥ እንዳይረክሱ እምቢ አሉ ይላል ብሉ ነው የተባሉት ሌላ ነገር አይደለም ብሉ ያው ንጉሱ ገበታው ዘርግቷል ተካፈሉ ነው ባህላችን እንደሱ ነው ነው ነገሩ። ግን ቢያሉ ይሄ ኩራት ነው፣ ንቀት ነው፣ አገርጋሪነት ነው ምንድን ነው ብለህ ቀስ ብለህ ስታይ ከእምነታቸው ጋር የተያያዘ ነው። አንዳንድ የመጽሐፍ ቅዱስ መምህራን እንደሚናገሩት በአብዛኛው በአሕዛብ መገስታት መካከል የሚቀርበው ማዕድ አስቀድሞ ለጣዖታቱ ይቀርባል ከዚያ በኋላ ነው የሚቀርበው ስለዚህ ያነካካቸዋል። ከሌሎች አማልክት ጋር እሱን መከላከላቸውን በጣም አደገኛ እርምጃ ነው፣ ሪስክ አለው ውስጡ። ምክንያቱም ሊያስገድላቸው ይችላል። ታስፈርዱብኝ ያላችሁ እያለ ሰውየ ሲለምናቸው፣ ግዴን ለህን ጥራጤ ብቻ ስጠንና ፈትነን ከሌሎቹ ጋር አለ። እንግዲህ ምን ማለት ነው ይሄ? ግጭትም አደጋም ሊኖረው ይችላል። ምንም ጥያቄ የለው። ባህላችን ነው ተብሎ ሊኬድ አይቻልም ማለት ነው። አቆሙት፣ በቃ ማን ልበልህ እንግዲህ፣ አሁን ጳውሎስ ብዙ ጊዜ የተከሰሰው አይተህ እንደሆነ ባህል ጥሰሃል ተብሎ ነው። ኤፌሶን ሁሉም ያከብራት አርጤምስ የምትባል ባህላችንን እየናቀ ከንቱናት ምናምን ናት እያለ እያስተማረ ብሎ ያ ብር አንጥረኛ ተቃወሙ። ጳውሎስ ግን ምንም መንገድ አልለወጠም። በቃ እነዚህ በሙሉ አማልክቱ የማይሰሩ ናቸው፣ የማይሰሙ ናቸው አንድ ብቻ ነው ያለው፣ አለና ቆመ። ዩሲ ከባህል ወደ እምነት ሄደ ነበር። ሌላ አንድ ልጨምርልህ፣ በጣም የሚስበኝ አቴና ከተማ ሄደ ጳውሎስ፣ አቴንስ። እዛ ዝም ብሎ የዞረ ሲያይ ጣዖታት በዝተዋል፣ ከተማ ውስጥ ብዙ የጣዖት ስዕሎች አሉ። እና ምላሽ የሰጠበት መንገድ በጣም የሚያስገርም ኦ፣ ባህላቸው እንዴት የተከበረ ባህል ነው! እንዴት አይነት ህንፃዎች አሏቸው! እንዴት አይነት ጣዖቶች አሏቸው! የሚያስገርም ነገር ነው። እንዴት ጥበበኞች ናቸው አይል። ፊት ለፊት ነው የሚቀመጥ። ተበሳጨ ነው። ለምን? ያንን እውነተኛውን አምላክ የሚተኩ ናቸው እነዚህ፣ ልክ አይደለም አለ። ቆሞ ተናገር። እንዲያውም ይፈርዳል እግዚአብሔር አለ። መጀመሪያ ኦፍኮርስ እንደሱ አላላቸው። አማልክት እንደምትፈሩ አይቻለሁ፣ ግን እውነተኛውን አምላክ ላሳያችኋለሁ አለ። እንግዲያው ሊያጋጨን ይችላል ብለን ከመፍራት የተነሳ ግራ ቀኝ ማለት የሚገባ ነገር እንዳልሆነ ያሳያል ማለት ነው። እና አለው፣ ሪስክ አለው። ግን ግድ ነው መምረጥ ግድ አለብን ማለት እንዳልከው ነው። ይሄ መፈራራት ጤነኛ አይመስለኝም፣ በግሌም እንደሱ ነው ማስበው ማለት ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብሎ ለመነጋገር ባልደፈርን መጠን ልክ ያልሆነው ነገር ወደ ልክነት መጥቶ ነገ የማንነቀንቀው ስህተት እንዳይሆን እፈራለሁ። ብዙ ነገሮች በቤተ ክርስቲያን ታሪክ ውስጥ እንደሱ ሆነዋል። ማለት በትንሹ የታገሷቸው ነገሮች አይ ምንም አይደል ምናምን እየተባሉ ያደጉ ነገሮች ቤተ ክርስቲያንን ከነቀነቋስ ጉዳዮች መካከል አንዱ እሱ እንደሆነም ታሪክ በደንብ ይናገራል። እሬቻ የሃይማኖታዊ በዓል ነው። መልካም እንግዲህ፣ እሬቻ ሃይማኖታዊ በዓል ነው ብለን ካለን የምስጋና ቀንም ነው ተብሎ በኦሮሞ ህዝብ ዘንድ ይታወቃል። ምስጋናው ምስጋ ነው? ምንድን ነው? ማን ነው የሚያመሰግነው? የሬቻ በዓል የሚለውን በዛቹ ያው ብዙ ጥናቶች ስላደረጉ ነው ስለ ሬቻ ላይ የሚጠይቁት። እኔ ሬቻ ምስጋና ነው ብዬ አላውቅም። ብዙ ሰዎች አዋቂ ነን ለመባል እየዞሩ ይሄ ኦሮሞ ምስጋና የሚያቀርብበት ነው፣ ኦሮሞ እንዲህ የሚያደርግበት ነው። ማንን ጠይቀው ነው ምስጋና ነው ብሎ የነገራቸው? እኔ ሬቻ ምስጋና ነው ብዬ አላውቅም ባህላዊ እምነት ነው ሬቻ የሚሉ እኮ የኦሮሞ ተወላጆች እራሳቸው አሉ። አይደለም፣ ውሸታቸውን ነው። ምን ያውቃሉ? ኦሮሞ ነኝ እያለ ኦሮሞን እየዞረ ኦሮሞን የሚያንቋሽሽ ስንት ኦሮሞ አለ። ኦሮሞ ኦሮሞ ሃይማኖት የለውም ሬቻ ባህል ነው ብሎ ያወራሉ ብዙ ሰዎች። እነዚህ አክቹዋሊ ከነሱ ጋር መከራከር አያስፈልግም።